እንዴት ነው ከሙሺ ጋር እንደዛ የምትሆኙ? ትላንት እኔ አውቄ ነው የሳኩልሽ። በሙሺ ፊት ምን አጠፋሁ? መሆን አልነበረበትም። እኔ እንደፈለኩ ነጻነት እንዲሰማኝ ይፈልጋለሁ። እኔ እሷ ፊት አግባብ አሏ ሁሉም ነገር ልታለቅሽ ነው ቤት እንዴ እኛ ቤት ዝም ብሎ ይገባል? እንዴ ምን ማለት ነው? ለምን? የቱ ጋር ነው ያሳቀቅኩሽ? ምንድነው? ታሳቀኛ ማለት የቱ ጋር ነው ያሳቀቅኩሽ? እንዳልመጣ ነው የምታደርገኝ? በቃ ደስ ይለኝ። እሱ ነው ቤት ባመጪ። ደስ በቃ። አሁን እኮ ሊነግርሽ ነው ቤት እንዳመጪ ሰላም፣ ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን አማን ነው ወይ? አለን አለን። ፈጣሪ ይመስገን ሁሉ ሰላም፣ ሁሉ አማን ቆይታ ምናምን ሁሉ ፒስ። እኛ ጋር በጣም ደስ ይላል። ያው በዓለም ነው ከቤተሰብም ጋር ነን ምናምን ብቻ ደስ ብሎናል። ያው ቅመሜም ደስ ብሏታል። የእናትና የአባቷን ትንፋሽ እንኳ ስትነቃ በሽታዎች ሁሉ ለቋታል። ደስተኛ ነች በጣም እዚህ በጣም ደስተኛ ነች። ያው እግዚአብሔር ይመስገን ለዚህ ላበቃን ነው የሚባለው። እና ደግሞ አንድ ጌታችን ደግሞ አለች። እና ፈጣሪ አጽናሽ ጽናቱ ዲስትሽ ያው ከሀገር ውጭ የሆኖ ቤተሰብ ማጣት ምናምን ያማል። እና ሁላችሁም የስደት ጌታችሁ ነች። ፈጣሪ ያጽናሽ በሉልኝ፣ የምታውቋት ትኖራላችሁና፣ ፈጣሪ አጽናሽ። እግዚአብሔር ከአንቺ ጋር ይሁን። ያው ፈጣሪ የፈቀደውን ነው የሚያደርገው፣ አይደለም ምንም ማድረግ አንችልም። እንደዚህ አይነት ሲቹዌሽን ሲፈጠር ምንም ማምጣት አንችልም ምናምንና ብቻ እግዚአብሔር ከአንቺ ጋር ይሁን። አሁን እኔ የትኛውም ነገር አንቺን ሊያጽናና ይችላል ብዬ የሚሞክራቸው ነገሮች ምንም ሊያበረቱሽ አይችሉም እና ፈጣሪ ከአንቺ ጋር ይሁንልኝ። በአንቺ ቦታ ሆኖ ማንም በቃ እኔ እንጃ ምናልባት የስደት እህቶቻችን ከኢትዮጵያ ውጭ ያላችሁ እህቶቻችን ሲቹዌሽኑን ሜቢ በእኔ ቦታ ሆኖ ቢሆን ብላችሁ ልትረዱት ትችላላችሁ። ከኔም በላይ ማለት ነው እና ብቻ ከጎን ሆኖ አበረታቷት፣ አጽናኗት። በቃ እግዚአብሔር የፈቀደውን ያደረገ፣ ፈጣሪ የፈቀደውን ያደረገ። ያማል። ምንም ብል በቃ ያንቺን ሕመም ሊመልስ አይችልም። ከዚህም በፊት ሌላ ማንደታችንም ጋር እንደዚሁ ያጋጥሞ ነበር ፋሚሊ ምናምን እና ብቻ ፈጣሪ ከእናንተ ጋር ይሁን። ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ። አሜን። በጸሎት ሁሉንም ነገር ጀምሩ እና ፈጣሪ ከንቺ ጋር ይሁን ለማለት ፈልጋለሁ። ያው የኛው ቤተሰብ ነሽ እና እግዚአብሔር ከአንቺ ጋር ልቦና ማለት ያጽናሽ በቃ ምንም ምለው ነገሩ ላግራ ስለገባኝ ነው። ፈጣሪ ያጽናሽ። ሲቀጥል ደግሞ ወደ ቁም ነገሩ ስመለስ፣ ቅመሜ ትናንትና ከሙሽዬ ጋር ፕራንክ አድርጋኝ ነበረ እና ያው ተስማሙብኝ። እኔ እዚያ አባቷን አንድ ጋር ሆኜ ምናምን ተፍ ተፍ እላለሁ፣ ከአባቷ ጋር ተስማምቼ አጀሪት በስር በስር ከእናቴ ጋር ሆናለችና ደስ ይላል፣ ደስ ይላል። እኔ ከጋሽዬ ጋር ስተጋገስ እሷ ከእናቴ ጋር ከሙሽዬ ጋር ጀምራለች። እንግዲህ ልንጨረስ ነው፣ ልናልቅ ነው ማለት። ዛሬ ያው ቀለል ያለ ፕራንክ ነው ማደርጋት ቀመሚን እና በዚያ አጋጣሚ ደግሞ ደርሳለች። ትንሽ ነው የቀራት 250 ሰብስክራይብ ልትገባ ትንሽ ነው የቀራትና እባካችሁን ሁለት መቶ ሀምሳ ሺህ አስገቧት። ሰብስክራይብ ያላረጋችኋች አሏችሁ እና በቅንነት ያው ደስ እንዲላት በጣም ደስ የሚል ነገር ነው፣ ሁሉ ፋሚሊ ማፍራት ምናምንና በቅንነት በቅንነት ሰብስክራይብ እያደረጋቸው አበረታቱ። ሊንቅ መሜን እና ዛሬ መጣራት ያው ፕራንክ ላደርጋት ነው። ኦልሬዲ ትመጣለች ጠርቻታለሁና ፕራንክ ላደርጋት ነው። እሷ ብቻ አይደለም እኔም ፕራንክ ምታረገኝ እንዴ። እና ደግሞ ስቲል ነው ያልገባችሁ ሰዎች አላቸው አቡ ታጀራ ምን ተፈጥሮ ነው ምናምን የምትሉን እና አሁን በጣም ሰላም ነው፣ በጣም ሰላም ነው። በቃ ባንዲ ነው ሰላም የወረደውና ሁሉም ነገር ደህና ነው፣ ምንም የለም። እሺ ያው እንደ የድሮ አቡ ታጀራ ናት የተፈጠረችው ያለችው የድሮ ንማ ትጨነቅ ሁሉም ሰላም ነው ከዚህ በኋላ ያለው ነው ፈጣሪ እንግዲህ እሱ ይጠብቀን ነው የሚባለው እና ቀመሜ ትምጣና ፕራንክ አረጋት አለው ያው ያለ ነው እ መመላለስ ያለ ነው ግን ቀላል ነው እንዴ ይህ በቀላሉ ነው ፕራንክ ማደርጋት በቃ እኛ ቤት እንዳትመጪ እንዴ ሙሽዬ ጋር እየሄድሽ ምናምን ብዬ ግግም ነው ምልባት በቃ አታስጨንቅያት ሙሽዬን ምናምን ግግም ነው ምልባት እና እንግዲህ ያው ሙሺ ማለት የሃይሚም እናት ናትና፣ እንዴት ታስበዋለች? ማለት እንደ እና እና ቤት መብቴ ነው ምን ልትልም ትችላለች። በሌላ አንጻራዊነትም ልትናገር ትችላለች። አዶ ኑር እርግጠኛ አይደለሁኝም ምንም አልሰማም ልትልኝ ትችላለች። እኔም ግግም ነው ምልባት፣ ግግም ብቻ። ያው በዋነኝነት ሰብስክራይብ አድርጓት ከመኝ ለመታም ሳይሽ በቅርቡ ገብታ ማየት ፈልጋለሁና በቅንነት አድርጓት ሰብስክራይብ ሲቀጥል ደግሞ እኔም ዛሬ እስቲ ፕራንክ እያደረግን እየተዛዛግን እንውላለን፣ ከቅመሜ ጋር ማለት ነው። በተረፈን በቃ እንወዳችኋለን። እህታችንንም አጽናኑልን፣ በደንብ አጽናኑልን። እሺ እግዚአብሔር ይመስገን፣ ወንድሜም ታርቋል። ደስ ይላል፣ ደስ ብሎኛል። አብዛኛዎቻችሁም ባህረ እነዚህ ልጆች መላበሉልን እያላችሁ ነበር እና ፈጣሪ ይመስገን፣ ሁሉም ነገር ደህና ሆኗል። አሁን እንግዲህ ከነሱም ብዙ ነገር እንጠብቃለን አይደል? መውለድ፣ ቅድሚያ መጋባት፣ ከዛ መውለድ ምናምን አሁን እያልን እንግዲህ ወደ ጉዞ የሀብቴንንም ሰርግ ለመብላት ያብቃን ነው የምላችሁ። ያው ቅመሜም ደስ ብሎኛል፣ በቃ ማለት እዚህ መታ እያላትንትን ደስ ይላል። አንዱን ቀን አልተገናኘንም ነበር ከሀይሚጋ ማለት ነው ዛኔ ትንሽ ኮሽታ በተፈጠረ ሰዓትና በቃ ተሰቃላችሁ፣ ምናወራው አወራር ባንድ ቀን ናፈቀኝ ምናምን ምናምን ነው። ሁለታችንም ጋር ቴክስታችንም ብታዩ በቃ አመት ነው የሆነብኝ። እኔ እንዴት እንደሆነ ባላቅም ከሷ ጋር በቃ ለመገናኘት ምናምን አመት ሆነብኝ። ያው ተገናኝቶ መደራረቁ ራሱ በቃ እኔ እንጃ የትም ማይገኝ ነገር እንደሆነ እኔ ተረዳሁት። ያው ተገናኝታችሁ እንኳን ከጓደኞቻችሁ ጋር አለመዛዛግ ምናምን ራሱ ማይገኝ ነገር ነውና አንዱን ቀን በቃ ከሁሉም ጋር አልተገናኘሁም። በተለይ በቃ ሀይሚ በጣም በጣም እየናፈቀች ነበር። እሷም እንግዲህ ናፍቃይ ነበረ እያለች ነበር። ና ትምጣና፣ እስቲ ከእናቴ ጋር ከዚህ በኋላ ላይሽ አልፈልግም። በቃ ከኔ ጋር ነው ግንኙነት ያለሽ ከኔ ጋር ነው መሆን ያለብሽ። እና ምንም ሳታስፈቅጂ ምናምን እንዴት ነው እናቴ ጋር ሄደሽ ምታደርቅኝ? እናም ግም ነው ልባት። ከዛ እንግዲህ ምን እንደምትል ያለ መልሷንም አብረን እናያለን። ዋካንዳ ይላል። በዛውም እንግዲህ ልደታችንም እየደረሰ ነው። እግዚአብሔር ይመስገን ለዚህ ላበቀኝ ይሄንን አመት ላሳየኝ ፈጣሪ ይመስገን። ካሁኑኑ ነው የምለው ያው እንኳን አደረሳችሁም ስል ቀድም ያደል ልጣደፍ አደለ እንግዲህ ካሁኑኑ ተመስገን እቺን ቀን ስላሳየኝ ኔ ጌታ ብቻ። እናንተም ራሳችሁን ጠብቁ በቃ ውድ ቤተሰቦቻችንም ራሳችሁን ጠብቁ። ቡኖ ባሉ ነው አትጨነቁ። ሁሉም ነገር ሰላም ነው፣ እዚህም ቤተሰቦቻችሁንም በቃ እየጠየቃችሁ ምናምን ደና መሆናቸው ዋናው፣ ምንም ምንም ይቅር፣ ዋናው የእናት አባት ምናምን የት ወንድም ጤናና ሰላም ነውእና እና ለሱን ጸልይ፣ ከክፋት ከምናምን ነጻ እንሆን እንግዲህ ያው በክፍክፉ ከሆነን ምን ከሆነ ምናምን ፈጣሪ ራሱ በሚከፍለው መንገድ ይከፍልላችኋል። ና እባካችሁ ጥሩ ልብ እንዲኖረን እንሞክር። ጸዴ ልብ እንዲኖረን እንሞክር ቅማሜ እስክትመጣ አብራችሁኝ ሆኖ፣ እንግዲህ ያው ቅማሜም እንደምታዩት ነው። እሷም አርጅታለች። እኔ ማ እድሜ ቆጠር ያለው እስቲ ምን እንደምትለኝ ያለ ልደቴ ቀን ሲደርስ፣ አንተም አርባ አምሳ ገባ ናም ብላ ሙድ እንዳትይዝብኝ፣ እንግዲህ አለቃ እባክዎት እንዳይዙብኝ እና ብቻ በቃ ሰላም ያደርግልን ሀገራችን ይንም ሁሉም ትርፍ ነው አይደል የሚባለው። እግዚአብሔር እየመጣች ነው፣ እየመጣች ነው፣ ከዚያ ጋር እየመጣች ነው። አምሮባታል እየመጣች ነው ቤት ሷናት አምሮባታል ደግሞ አምሮባታል እንግዲህ ምንም እንዴት እንደምሆን ልናደዳ ደዳ መናደድ ነው ያለብኝ እዚህ ጋር እኮ እንዴት ነው የሚያስፈልገው ቆየሽ እኮ፣ ከኔ ነው እምትመጪው? ከቤት ነው። እኔ በቃ ለቁም ነገር ስፈልግሽ አድረሽ ነው የምትመጪው። ከሳምሽ በኋላ ምትጠርጊኝ ለምን? ቻፕስቲክ ተና አይደለሁም፣ ተናድጃለሁ። አንድ ፈልጊሽ፣ ይባስ ንዴቴ ላይ ንዴት ነው የጨመርሽብኝ። ይቅርታ፣ ሌላ ጊዜ። ምን እየሰራሽ ነው አሁን? የምታረፊው ቤት ያው ታውቂው እኮ። እኔ ለቁም ነገር ነው የፈለግኩሽ፣ ልነግርሽ የፈለገው ነገር አለ። ክሬስ ነው ብዬሽ፣ እሺ? አንዴ የጠራሁሽ እና ታዲያ፣ እሺ፣ ይቅርታ፣ ይቅርታ፣ እሺ አቦኔ ይቅርታ ምን ይሰራልኛል? እንደዚህ አይደለም አቦ ምናምን ይላል። አይደለም ይቅርታ ምን ይሰራልኛል? እህ ምን ልቀጣሽ ጆሮ እንደዚህ ሊያዝ? አረ እኔ ምንም አልፈልግም። አንድ ነገር ልናገርሽ ፈልጌ ነው እንደ ሲሪየስ ግን ወሰጅልኝ የመረኝ ምንድን ነው? አይደለም ሲሪየስ አድርገሽ ውሰጂልኝ። አሁን እኔ ያንቺ ጓደኛ ነኝ አይደለ አብረሽ ነው ያለሁት አይደለ ግን ወግ ማረግን አይባል ነገር አለ። ወደፊት እንኳን እናንቺ ጥሩ ነገር ተፈጥሮ እንኳን ፈጣሪ ብሎ አብረን ተጋብተን ልጆች መውለድ ከቻለን እንኳን እነ ስነ ስርዓት አላችሁ፣ ሁሉም ነገር በቃ እሱን ታውቂያለሽ ታምኛለሽ። ይሄንን የምታምኝ ከሆነ እንዴት ነው ከሙሺ ጋር እንደዛ ምትሆኙ? ትላንት እኔ አውቄ ነው ሳኩልሽ። በሙሺ ፊት መሆን አልነበረበትም። ከሷ ጋር በቃ ቤት ሄደሽ ምናምን መሆን አልነበረበትም። በቃ ሄሚ ከመቼ ጀምሮ ነው እንደዚህ ምትለኝ ደግሞ? ከመቼ ምናምን አይደለም። እኔ ብዙ ጊዜ ምናልባ ገብቶሽ ትታያለሽ ብዬ ነው ዝም ያልኩሽ። በቃ ምን አደረኩም ነው ሽ ፊት? ምንም እኮ አላደረኩም እኮ። እንደዛ እንድትሳፈጭ አልፈልግም። አልተሳፈጥኩም እኮ። ስለምን ተሳፍተሻል? ሊሆን ይችላል በቃ እንድቀርባት ያደረከኝ እኮ ታዲያ። እናትሽ አይደለች። እንዴት ነው ቅረቢያት አትቅረቢያት? ኮላ እኮ ከቀረብኳት ከወደድኳት በኋላ ደግሞ ለምንድን ነው እንደዚህ ምትለኝ? እንደፈለኩ ነፃነት እንዲሰማኝ እፈልጋለሁ ነው እሷ ፊት እኮ አግባብ አሏ ሁሉም ነገር ዝም ብሎ የወንድ ቤት ይገባል ዘው ተብሎ ምን ማለት ነው? አይኔ ነው የምታይ እና ታዲያ እንደዚህ በቃ አይደለም። ምን አጠፋው? አይደለም፣ ነገሩን ነገርኩሽ እኮ አይደለም እንደዚህ እንደዚህ ማድረግ አልነበረብሽም። እኛ ቤት ሄደሽ ከሙሺ ጋር እሷ ማዛግ ምናምን ምናምን ማድረግ አልነበረብሽም። እኔ መቻዛኳት ምንም ካላዛ አዝገሻታል፣ ላይም አዝገሻታል። በቃ እኔ አሁን በእሷ ፊት ላለመናገር ነው አንቺን በቃ ዝም ያልኩት። እሺ፣ በጣም ይቅርታ። እኔ ምን ይሰራልኝ። ይቅርታ ብለሽ ብለሽ ደግሞ አርፍደሽም መጣሽ። ስለተሳፈጥኳት ይቅርታ። እሺ አይደል ነው እንደዛ ከመሰለ ከመሰለ ማለት ተግባቡ ምን ችግር አለው? እሱ እኮ ችግር የለውም፣ ግን ሪስፔክት ማድረግ አለብሽ ነው እምልሽ። እኔ መቼ አላከበርኳትም? እንደ እሷን ምን ያክል እንደማከብራት ታውቃለህ አይደል። ምንድን ነው የምትለኝ አንቺ? እራሱ ምንድን ነው የምትይኝ? እኔ የማወራው አራምባ አንቺም ተሪ ቆቦ። አራምባና ቆቦ የሆነ ወሬ አታወሪ አንተና። እንደዛ እየወራ ያለው ሰከንበይ ሰከንበይ የሚለው ዘፈን ታውቂያለሽ? ስሚ እሱ ገና የምሬ ነው ሲሪየስ እኔ እየቀለድኩ አይደለም በቃ ማክበር አለብሽ ምናምን የምሬ ነው ሰማሽኝ አይደል በቃ አክብሪ ምናምን እንዴ እኔ መቼ አሁን ትናንት ምን ያደረኩት ነገር አለ ምን ነው ለምን እኔ አሁን እኔ ሳልኖር እንዴት ቤት ትይዣለሽ እንዴ እኔ ሳልኖር እንዴት ቤት ችግር አለው ችግር አለው እኛ ቤት ዝም ብሎ ይገባል እንደ ምን ማለት ነው ምን ማለት ነው ራስሽ እንደ አንተ፣ ራስህ እዛ እያስቀመጥከኝ ትወጣለህ። እንደ ራስ አኮ መጥቼ ቤት አስገብቼሽ ከሄድኩኝ ይሁን ቤታችሁን እስካወጡ ድረስ ደግሞ መብቴ ነው፣ መሄድ እችላለሁኝ። መብቴ ነው ማለት። መብትሽ አይደለም። መብቴ አይደለም? አይደለም። የምርህን ነው። አዎ ብሩኬ። አዎ። እንዴ ዝም ብሎ ይከፋኛል። ዝም ብሎ ይገባል። እንዴ ብሩኬ፣ ይከፋኛል። እንደዚህ አትበል እ እኔ ነገርኩሽ መናገር ያለብኝን። አንቺ ደግሞ ስሚ እንዴ እንዴ ምን እንደሆነ እ ለምን ታሳቅቀኛለህ? ምን የቱ ጋር ነው ያሳቀቅኩሽ? ምንድን ነው ታሳቅቀኛለህ ማለት? የቱ ጋር ነው ያሳቀቅኩሽ? አሁን እኮ እንዳልመጣ ነው የምታደርገኝ። ኧረ በቃ ደስ ይለኛል። እሱን ነው የምትፈልገው? ቤት ባመጪ ደስ ይለኛል። አሁን እኮ ልነግርሽ ቤት ነው ቤት እንዳትመጪ በቃ። ለምን ትናንት ያደረግሽው እሺ ቅርታ ነው አማርኛ ነዋ። ግን አንተን እያስፈቀድኩ ሌሊ ቢያንስ ወይኔ እሺ፣ እንደዛ እንኳን አድርጊሽ ችግር የለው። እኔን አስፈቅደሽ አድርጊ። ሲጀመርኩ ትንሽ ቀን ነው ያለን አይደል? እንዴ እንሄዳለን። ለምንድን ነው እንደዚህ የምትለኝ? ትንሽ ቀንም ቢሆን እንደ አንቺ ማድረግ የሌለብሽን ነገር አታርጊ ካልኩ አትሰሚኝም። እንደ አትሰሚኝም ወይ ለምን አለመስማት እኮ አይደለም? ግን ደግሞ እንደዚህ አይደለም እንደ እንሁነክ ነው እኔ እንዴት እንዴት ነው ብሩክ፣ ተው በእናንተ፣ እንዴት እንዴት ነው የምትይው? እንዴት ነው የምትይው? ቆይ አንቺ ለምንድን ነው እኔ የሚለው ነገር ማይገባሽ፣ ማትረጅኝ ሳልረዳ ቀርቼ አይደለም፣ አትረጅኝም። አንቺ አትረጅኝም፣ ለምን እንደሆነ አላውቅም? ለምኑ ቤት ስለሄድኩ በቃ፣ አትሄጂ፣ ያለኔ ፍቃድ፣ ያለኔ ቤት እንዴት ትሄጃለሽ? አታስቢም እንደ ብሩክ ደብሯል፣ አይደብረውም ደብሩም ብለሽ እ እኔ ጋሽዬን እንኳን በእንትና አይደል እንደማወራው ምንት ነው? እ ልታለቅሺ ነው? እ እ እ ምን ልታለቅሺ ነው? እና ምን ውሃ ናፍቆሽ ነው እንባሽ ቅርሬ ያለው። በሆነው በዓል እኔ እንዲህ ስትሆኚ ነው የምናደደው አደደው። በሆነው በዓል ሆኖ ነው አታልቅሺ እ እኔ ጋሽዬም በስልክ አይደል ማወራው አይደለ አይደለ፣ ሪስፔክት በቃ ፋሚሊ ነው። እናም አግባባል ሁሉም ነገር አይደለ። ታዲያ ዝም ብሎ ዘው ዘው ይባላል? እ እኔን አደው ለሻጤ አውሪ እንዲህ እንዲህ። ምን ትያለሽ? አንም በጣም እኛ ቤት በቃ ግልግል እንዴ። ምግቡንም ጨራሹ አሉ ብይ። እኮ ችግር የለም ግን ሰከን በይ አንዳንዴ መረጋጋት አለብሽ እዚህ ቀና በይ። አይኔ ነኝ። አሁን እኛ ያለን ቤት አትጂ ማለት ነው። የሚያስለቅሰው እናትሽ ቤት እኮ ነው። መብትሽ እኮ ነው የምሄድ እኮ እናትሽ ቤት እኮ ነው የምሄድ እኮ መብታለሽ። ምንድን ነው እ ምን እሺ በቃ እንዲህማ ማልቀስ እኮ አይቻልም። ማልቀስ እኮ አይቻልም። እኔ እኮ አሁን ዝም ብዬ ዝም ብዬ አዎ። አንቺ ግን ምን አይነቷ ሰውነች? በእናታችሁ ስታስጠላ ለፍራንክም አትመች ሰውነች ለፍራንክም። እግዚአብሔርን አስተውሽኝ። ቱት ዲያተስቲ ዲቢሊቪ የኔ ዲቢሊቪ ነስቲ ይልዳምሽ ዋ በቃ አታልኩሽ ነው፣ ይሁን ፍራክ ያረኩሽ ነው፣ ዝም ብለሽ ነው። አበቃ ምታለክት እንዴት? እኮ ፕራንክ እኮ ነው ይሄ። አረባክሽ ለፍራንክ ማል በለሽ አረለ አንቺን ፕራንክ ፍራንክ አታርግኛ ለራስ ሲቆርሱ አያሳነሱ አሉ። ለማንኛውም ፋሚሊዎቻችን ምን መሰላችሁ፣ እግዚአብሔር ለፍራንካ አትመጭም፣ ግን አንዳንዴ እንደዚህ የሆነ አሳዛኝ ፕራንክ ላደርግ አሳስብ በቃ ቶሎ ስለምትፈናረቅ ስለምትፈን ስለምትነፋረቅ ታሳዝነኛለች። እትዋሉ እሺ፣ አሁን በቃ ፕራንክ እኮ ነው ወይስ ሌላ ኬዝ አለ? ቀድሜ ላልቅስ ኬዝ አለ ቀድሜ ላልቅስበት ነው። ብሩክ ላይ ጡጥዬ አይ፣ በሙሼ እንደዚህ እንዳትላይ። አይ፣ ሙሽዬ በቃ እንዴት ነው ይሄ ነገር እንዴት ነው? ምን ነው ምንድን ነው ያደረገችሽ ግን ምንም ታድርገኝ እንደዚህ እንዳትለኝ እ ምንም ታድርገኝ እንደዚህ እንዳትለኝ። እሺ አሁን ምን አለ መሰለሽ፣ ለፍራንክ እንኳን ተመችኝ። እባክሽን አለቃ፣ እባክዎት ቆፍጠን ግን ሆኖ ባኖ ነው፣ አታልግሽ። እሺ ይሄ እኮ ልክ አይደለም አ አንቺ ድብልብል፣ የሰው ድብልብል፣ አትሰሚኝም? ሰማሁ እኮ

ወግ ማድረግ ያለች እና ፋሞቻችን እንደምታዩት ዝም ብላ ነው ተፈራረቀው እቺ ልጅ። እኔ ደግሞ ፕራንክ ነው ያደረግኩሽ። ነገርኩሽ እኮ ለራስ ሲቆርሱ አያሳንሱም አልኩሽ። አረለ አንቺ እኔን ፕራንክ ታደርጊ ኖርማል ነው ማለት አይደለም። ምን ማለት ነው? አይደለም፣ ኖርማል ነው። አይደለም፣ ኖርማል ነው። ኖርማል ነው። ችግር የለው። እኔ ሳደርግሽ ችግር አለ ፋኛል አሁን እኮ የምርም ነው የመሰለኝ። ትናንት ያለ ፍቃድ ስለሄድኩኝ ቤት ታይሚንግ አሁን የማይንድ ሴታፕ ታያለሽ እ ጭንቅላት ጨዋታ ነው ያዝሻል። ከዚያ ግጥም ግጥም መጣው አልመጣው እውነት መሰለሽ። በቃ ይሄ ነው የጭንቅላት ጨዋታ። ገባችኋ ፋሚሊዎች። አንቺ እኮ ቆፍጣና ሰው ነሽ፣ እንዲህ እኮ አይደለሽም ጀግና ሰው ነሽ። ግን ሙሽዬ ፍቅሯ ከባድ ነው። ላንቺ ያላት ፍቅር እኔ እንጃ ከኔም በላይ መትወድሽ ነው ይመስለኝ እንዴት አትወደኝ? ከኔም በላይ ነው የምትውጀት። አረለ በይ በይ ውረጅ ከመኪናዬ። እና አንተ አንተና አንደኛ አልወደደ። አይ ችግር የለውም እኮ። ግን አሁንም ጋሽዬን ከአንቺ በላይ ስለምወደው ምን ነው? ጋሽዬን ከአንቺ በላይ ስለምወደው ምን ችግር አለው? አልወደደ በቃ። እኔ ጋሽዬን ጋሽዬን ከወደድከው እኔንም ትወደኛለህ ማለት ነው አደል ቢባል የለም፣ ልዩነት አለው። ምን ልዩነት አለው እኮ ነው የተባለው። ልዩነት ከአንቺ በላይ ነው ያልኩት። አንቺም ከኔ በላይ ነው ምትጀት ሙሽና። ለዚህ ነው። እንዴት እንዴት ነው ግን ያደርግሽ በማሪ አቦ ቃደን ገትበይ ትል ምን አደረገኝ። ዚ ዚ ስፕራንክ ያ ዶንት ወሪ ዶንት ወሪ፣ አትጨነቂ፣ አግኝቻታለሁ። የምርን ያገኘዋት ማለት ነው አረ እከብድሻለሁ፣ ነገርኩሽ። እከብድሻለሁ እኮ ድሮ ነበረ ሀይሚ ማትች። አሁን ግን ገብሶብኛል። እንትን ብያለሁ፣ በማን እኔ ፕራንክ ላርካልኩኝ። በቃ በለጥኝ እምልሽ እኮ ነው። ፕራንክ ላርካልኩኝ እቆሰዋለሁ። ገባሻ ያ ቴንክ ዩ ቬሪ ማች። እንግዲህ ያው ፕራንክ ስታደርጊ ይሄ የተረገመ ሰውዬ ምን ላያመጣብኝ ይችላል ብለሽ አስቢ። እሺ ደግሞ የሆነ ነገር ልናግር ነበር። ምን የመጣወት፣ አንተ ግን ሙዴን አጠፋ። ምን ልትነግሪ እንዳናፈቀኝ? አይ እኔም እኮ እየተናገርኩ ነው። አንዱን ቀን ማታ ቀላይ ማምሸት ስለማይቻል ምናምን በአዚ አስራ ሁለት ሰዓት ነው ወደ ቤት በጊዜ ወደ ቤቴ ወሰድኬ ለምን ወጣሽ ብለክ ከዛ ዛሬ ደግሞ ለምን ሙሽ ላይ ለምን እንደዛ አሁን ሻልከኝ። እሺ ዛሬም ትወስደኝ ያለት ቶሎ ከአንተ ጋር አልቆይም አልሀድርም ልት ነበር ነው። አይ እስከ አስራ ሁለት ሰዓት ከኔ ጋር አለች ችግር የለውም? እስከ አስራ አንድ ሰዓት ተኩል። ትናንት እኮ ዘጠኝ ሰዓት ነው። አልሆነም፣ ሁላ ወደ ቤት ስትወስድ ያው መኪና ባስባስ እንል ምናምን ምናልባት ከመሸ ብዬሽ እኮ ነው፣ ለራሽ አስቤ እኮ ነው። አንቺ ድብልብል ብል ደሞ እና እና እኔ ደሞ ናፈከኛ። እኔም እኮ እያልኩ ነበር ናፍቃኛ። አንዱ ቀን አብሶ የመጀመሪያው ቀን ከቤት አልወጣንም፣ አልተገናኘንም እና እየጠፋን ቀን ማለት ነው አልተገናኘንም ነበርን ወይን ያላበይ ነው ሙቀቱ በስማ አዎ። አልተገናኘንም ነበርና በቃ እሱ ነው፣ እንደዛ ነው እምላችሁ። ለማንኛውም እኔም እንተናፍኝ። አሁን መሳሽ እንጋብዝሻለኋ። ፏ እንላለን፣ አብረን ያው ቤተሰብን፣ ፏ በሉ፣ እንወዳቸዋለን። ይሆቺ ድንብላ ልጅም እንደምታውያት ሆደ ባሻ ናት። ቶሎና ና፣ ቴንክዩ፣ አንቺ በህይወቴ ስላለሽ በጣም ቬሪ ቴንክዩ። እና ሰብስክራይብ ያረጋችሁ ማበረታቱ ሊንክ፣ እኔም ላብ ላብ ላቤ እየወጣ ነው እና በቃ ስፖርተኛ ነው። ደረሰ ልደቴ፣ ማንም ሳይለኝ ቀደምኩ። ቀደምኩ ሁሉንም ተናግሬ ያለው ከሰው ከሰውማ፣ ቀድመሻል። ግን ያው ለራሴ ደግሞ ራሴ ቀድሜያለሁ። ቀድሜ መልካም አዲስ አመት አላልኩም ለራሴ ደግሞ መልካም ልደት። ልደት ምን ማለት ነው? እንተያያታለና እርሹና፣ ነገ ፕሮግራም አለ ላልገኝ እችላለሁ። የት ነው የማትገኙ? ጋሽ ቀጠሮ ሲሱን እኔ ምን አገባኝ። እኔ ነገር እኮ ነው ምር፣ እንዳይከፋ። ኦሆ ምንም ብትይ ምንም፣ ምን ያገባኝም። ለማንኛውም ስሚ፣ ምን ማታቂበት ቦታ ነው እኔ የሚባል ነገር የለም። እኔ እንደፈለግሽ እኔ ነው ይሄው ያጠቁራሉ። እታጠበው ነው የሚሻለው። እሺ በቃ እንትን ለማንኛውም መስታወት ምናምን እንከፍታለን። ቤተሰቦች፣ ለማንኛውም ሰብስክራይብ አድርጉ፣ እንወዳቸዋለን። አንቺ ደግሞ ቶሎ ቶሎ፣ ቻው ቻው። ልጅ ነው አይደለም፣ ነገ ካልተገኘ እንዳይደብረው። ለማንኛውም ቻው። እንደዚህ እያልሽ ወሬ ጋሽ የኖርቻ አወራለሁ በቃሽ። ቻው ቻው፣ ምንም ስለ ሳምሺ የምትፎግሪ ነገር የለም ቻው። እንወዳቸዋለን ቤተሰቦች ቻው። እንደዚህ አይደለም ብሩኬ ቻው። በቃ አወራ ጋሽዬ፣ ታውቀዋለህ፣ ይቆጣል የፈለገው ነገር በሰዓቱ ካላገኘ በቃ። ልክ ነሽ ጋሽዬ። ለማንኛውም ቻው፣ መልካም ቀን። በቃ ፈታ ቤት ችግር የለውም። ቻው።